አብዶ የቀሩ ሰዎች በጣም የሚፈሯቸው እና ጠላቴ ናቸው ብለው የሚሏቸው አብሯቸው የነበሩ ሰዎችን ነው። ለነዛ እውቀት እውቅና ሳይሰጥ ዘገባው ግን እንደገብኳል የሸኔ አባላት ያልገቡ፣ የፋኖ አባላት ይህን ያልገቡ የቀሩት እንዲያሉ እኮ አይሉ ለምንድን ነው እንደዛ የሚሉት ካላችሁ፣ ያንን የሚዘግቡ ስለዛ ነገር እያጋነኑ የሚያወሩ ስለ ሀገራችን ደግሞ እያኮሰሙ ነው የሚናገሩ ሰዎች ዋናዎቹ የዛ ፕሮጀክት ባለቤቶች እነዛ ናቸው ማለት ነው። የነሱ ፕሮጀክት ነው። እንዲጣጣል ስለማይፈልጉና አይሆንም። አሁን የኢሳያስና የግብፅ ምናምን ሩጫ ግልጽ ይሆንላችሁ። በተቻለ አቅም ጦርነቱ ወደ ዳር እንዳይወጣ ነው እንዳልኳችሁ። ኤርትራ ላይ ከሆነ ሱዳንም ከሆነ ሶማሌም ከሆነ አይሆንም እንጂ ቢሆን ኢትዮጵያ ጦርነቷን ጨረሰች ማለት ነው። ግን በቀላሉ ከዚህ በኋላ የኢትዮጵያ መንግስት ወደ ባልፈልግ ይላል። ከዚህ በኋላ ወደ ኋላ የሚመለስ ነገር አለ ወይ? እኔ እዛ ጋር የሚጮሁ ሰዎችና ያንን ተስፋ የሚያደርጉ ሰዎች ምን ያህል እሳቢያቸውን እንደተዛባ ማረጋገጥ የሚቻለው ከዚህ በኋላ ወደ ኋላ የሚመለስ ነገር አለ ወይ? ከዚህ በኋላ የኢትዮጵያ መንግስት ወደብ አልፈልግም ቢል እኔና እናንተ እናስቀምጠዋለን። እነሱስ ቢሆን የተናገሩት ንግግር እኮ እኔ ከኢትዮጵያ መንግስት ጥያቄ የእነሱ ዘለፋና ምናምን ነገር የሆነ ሰጥ አገባ ውስጥ ነው ይገባል። ያ ማለት ምን ማለት ነው? በአግባቡ አይደለም የሞገቱት። ማፌዝ ኩታራው ህፃኑ እንደዚህ ብልጽግና የኩሽ ዘር የእንቶኔ ዘር እያሉ ብልግናቸውን የገለጡልን። ሰው በጭካኔ እንድንሄድ ጋብዘውናል። የእነሱ ድርጊትና አካሄድ አሁን በፋኖስ፣ በሸኔ በወያኔ በሻቢያ ስም ያሉ ሰዎች በጭካኔ እንድንሄድባቸው አያደርግም ወይ? ይህንን ራሱ ህወሓት ነኝ የሚል ራሱ ፋኖ ነኝ የሚል ራሱ ሸኔ ነኝ የሚል ራሱ ሻቢያ ነኝ የሚል ሰው ይህን መልስ ይስጠቅ። የሚያደርጉት ድርጊት ፈርተናቸው ወደኋላ እንድንመለስ አፋችን እንድንዘጋ ነው እንዴ? ይሄማ ከሆነ ብለን እንደውም ዝም ብሎ መሀል ላይ የነበረው ሰው ሁሉ በጭካኔ ወደፊት እንዲሄድ ያደርጋል እንጂ ሂደታቸው አይ በዚህ አመት ነው በዚህ ህግ መሰረት በዚህ ነገር መሰረት በዚህ ብለው አልሞገቱ። ጥያቄው ልክ ነው ጀስት መጠየቁ ግን ባለቤት ሊያደርግ አይችልም የሚል መሞገቻ አላቀረቡልን። ስድብ ነው፣ ብልግና ነው፣ ነውረኝነታቸው ጋጥ ወጥነታቸውን፣ ሰገጠነታቸው፣ ባንዳነታቸውን ጠላቶቻችን መሆናቸውን እና የቀበሩት በእውነት የማይገባቸውን መያዛቸውን ነው ያረጋግጡም ሰው እሱን በጥንቃቄ እና በልፍ ወደፊት መሄድ እንዳለብን ነው። አረቻ ኢትዮጵያ ለዓለም የምታበረክተው ድንቅ እሴቷ ነው ሲል መንግስት ኮሚኒኬሽን መግለጫ ወጣ። ኢትዮጵያ የሚዳሰሱ እና የማይዳሰሱ ቅርሶችን ለዓለም አበርክታለች። ሴታቸውን ጠብቁ። ምናልባት ነገ እነሱ ለበሽታው እንትን የሚል ይሄ ማንም ሰው የሚጸየፈውን በሽታ የተሸከሙ ባንዳዎች ናቸው። አሁን ያሉት የኢትዮጵያ ባንዳና የፉኝት ልጅ ሆነው ያሉ ሰዎች እንጂ ጤነኝነትም አይደለም። ማንም የሚያወግዘውን በሽታ ነው ተሸክሞ እንኳን ስለሚጋረው እና ሲሬስ ሰው ቢያየው ደስ ይለኛል። የኤርትራ የማስታወቂያ ሚኒስትር ዛሬ ጠንከር ያለ መግለጫ ወጣ። ከሰሞኑ ሆርነር ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት አለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮችን ክፉኛ ያበሳጨ ይመስላል። ይህን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነፃነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘ ነው ነው ብለዋል የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካ እና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷልም ነው ያሉት ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል ለዚህም የኢራቅና ኩዌትን ታሪክ አጣቅሷል። በጽሑፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፈራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥም ሞክረዋል። አቶ የማነ ጋሽመን አሁን ላይ አማራ ክልል ላይ የምታደርሰው ነገር የዛኔ ሂሳብ ገብተዋል። ጀስት የጤነኝነት ስላልሆነ እንጂ የእናረጋለን የእናደረግን ማን እዚህ ሁሉ መዘባረቅ ምን አመጣው? በቃ ተጠየቀ መስጠት አለመስጠት ሌላ ጉዳይ ማውራት እንጂ ቢራቢሮ ሙርጧን ሳትሸፍን ምናምን እያላችሁ ከዚህ በፊት የጻፋችሁትን መግለጫ ርሳችሁ አንብቡት። በዛ ልክ ራሳችሁን የገለጣችሁት። አሁን ደግሞ እኔ ሆርን ሪቪው ያወጣውን እንትን ኢትዮጵያ እናት ሀገር ሆና የሚለውን ነገር እደግፋለሁ። ምክንያቱም ወና ቤት አለ አሁን ኤርትራ ውስጥ ሻቢያ መጥቶ ኤርትራን ወና ቤት አደረጋት። የሆኑ ብዙ ቦታ ላይ ቤቶች ይገነቡ ይገነቡ ይገነቡና ሰዎች የማይኖሩባቸው ከሆነ እዛ ቦታ ላይ የወንጀል መፈጸሚያ ነው የሚመጡት። የተለያየ በሽታ ሁሉ ሊያመጡ ይችላሉ። የሆኑ የሆኑ ቦታዎች በአግባቡ ካልጸዱ ቆሻሻ አጠራቅመው በሽታ የሚያመጡ ጀርሞችና ባክቴሪያዎችን ሊያፈሩ ይችላሉ። ጀስት ኤርትራ ውስጥ የኤርትራን ህዝብ ወጣቱን እያሰደደ ህዝቡን እያጎሳቆለ እናት አባቶችን እንደ መያዣ አድርጎ ገንዘብ ወደ ውስጥ እንዲልኩ የሚያደርገውን ሂደት ማየት ነው። ጤነኞችና ፍትሐዊ አእምሮ ቢኖረን በኪራይም ቢሆን በምን አሰብ ኢትዮጵያ ካልተጠቀመችበት ማን ይጠቀመዋል? በዚህን ያህል እሰጥሻለሁ፣ በዚህን ያህል ይሆንልሻል ከማለት ይልቅ እንዴት ወደ ኢትዮጵያ ትጠይቃለች ብሎ ምቀኝነትና ብልግናን በአንዳነትን በግልጽ ነው የተነቀረ ኤርትራ እንድትገነጠል ግብፅ ያገዘችው ኤርትራ ሀገር ሆና ትቀጥላለች፣ እንደ ሀገርም ቆማ ትሄዳለች ብለው አይደለም። ለኢትዮጵያ ስራ ለመስጠት፣ ኢትዮጵያን ለመረበሽ። የዓባይ የላይኛው ተፋሰስ ሀገራት ካልተረበሹ ግብፆች ዓባይን በነፃ እናገኛለን ብለው ስለማያስቡ ለዛ ነው፣ ኤርትራን እንድትገነጠል የሚያደረጉ የሚያግዙትንም ብሎ አቶ ኢሳያስ ይህንን የማነ ቢመጣ ማን ቢመጣ ይሄን ሊቀይርልኝ ይችላል ወይ? ግፊቱም ከመድብ አልፈን ስድቡ ፌዙ የኩሽ ዘር እኛ ፋኖነን መስራት ያለብኝን እምናገረው እንዳያቀለው ነው እንጂ ብዙ መናገር ያልፈለግኩት። መደረግ ያለበትም ይደረጋል። በቃ መደረግ ያለበት ይደረጋል። የኢትዮጵያ ሀቋን ታገኛለች ሰው ወና ቤት ከሆነና ያንን ወና እየተጠቀሙ ኢትዮጵያን ለመውጋት የሚንደረድሩ ሀገራት ወና ቤቱን ማሳጠት አለብን። ሰው ይሄ መጠቀም ያስፈልገናል ግዴታ፣ እንደ አይነት አማራጭ ካለ እንደውም ይህን ነው መጠቀም ያለብን። በቃ እናት ሀገር ኢትዮጵያ ኤርትራን እውቅና መንሳት፣ የሼ ሁሴን ጅብሪል ኦር እንደዚህ ኢትዮጵያ ውስጥ የተነገሩ ነገሮች ይከወናሉ ማለት ነው ያንን ሆኖ ህዝቡም ቢሆን በደንብ ነፃ መውጣት ካልቻለና ኢኮኖሚካሊ አድቫንስድ ካልሆነ መቸገራችን በዘላቂነት አይቀርም፣ እንደግል አመለካከት ማለት ነው። ስለዚህ ሰዎችን ለመጉዳት ከሆነ ግን አልፈቅድም። እኔ እኮ እራሱ ሰዎችን በጉልበት ሰዎችን በንቀት እኔ ጉልበት ስላለኝ እኔ እንደዚህ ስላለኝ የሚለውን እኮ እኔ አልደግፍም። የትኛውም ማለት ነው የኢትዮጵያ ሀቅ ሀቅ ነው አይደለም በሚለው ላይ ቢያወሩ ኖሮ ይህንን ላልል እችላለሁ። ግን ባለጌዎች ናቸው አክቲቪስት የሻቢያ አክቲቪስት ሆነው የሚናገሩትን ንግግር እዚህ መድገም አያስፈልገኝ። የሚለው አያችኋል፣ ሆን ብዬ ነው የማየው። ስራዬ ፍሪ ታይም ባገኘው ቁጥር ሚዲያ አሰስመንት ነው ሰራ። በተለይ ኮመንት አያለ የሰዎችን ኮመንት ለእኔ ውሳኔ እንዲመቸኝ ማለት ነው እና የምትናገሩት ነገር የመቶ ሰላሳ ሚሊዮን መሪ ህዝብ መሪ በቻለው አቅም ህይወትን ሁሉ ለሀገር ሰጥቶ ሲያቆሹሹት እና ሲቆሽ የኖረውን ነገር ሁሉ ለመጥረግ የሚንደፋደፍ ልጅ ነው አብይ። አብይን ለመስደብ ከመሰለፍ ይልቅ አብይን ባለመደገፋችሁ እኮ ነው እናንተ ሶስት አይነት ፀጉር አወጣችሁ። አብይ ላፋችሁን ስትከፍቱ ማፈሪያዎች ናቸው። ሽማግሌ ማለት እኮ ወጣቱን ልጁን ቆንጥጦ የሚያሳድግ የሚያስተካክል እኮ እንደ መንግስት ደግሞ መንግስትን በፖሊሲና መንግስታዊ በሆኑ ሀሳቦች እንጂ አንድ ተራ አክቲቪስት ይኸው እዚህ ዩቱብ ላይ መጥቼ እንደማወሩ አይነት የሚያወራ መንግስት የማፊያ ስብስብ አሸባሪ ጋር የሚደራደሩ ያው ተፈራ ማሞ መጣ እና እኛ እያለን በተለይ ጀነራል ታፈራን የሚደግፍ ሰው ሁሉ ጨርቁን ጥሎ እንዲሄድ ነው ተፈራ ማሞ የተናገረው። እኔ ደስ ብሎ ምናልባት አሳምነው የገደልከው አንተ ትሆን አሳምነው እነዛ እንዲገለ ያረከው አንተ ትሆን ወይስ አንተ ትሆን ሳንተት ገለህ እንደገና ባሳምነው ያላከከው ብቻ አሳምነውም ገደለም፣ ዶክተር አንባቸውም ሞተ ያ የመገዳደል ታሪክ ውስጥ ላይ የተሳተፈው አንዱ ጀነራል ተፈራ ማሞ ነው። ገዱ አንዳርጋቸው ገዱ አንዳርጋቸው እና ተፈራ ማሞን እያደነቁ የሚመጡ ሰዎች ደግሞ አማራ ክልል ላይ ያሉ አመራሮችን ያገዳደሉ ምናምን ናቸው ማለት ነው። ዮሀንስ ቦያለው ዚ ያለ ይህን ታሪክ እንዳትረሱ ነው እኔ ስለማረሳና በዛ ሂሳብ ስለሚሰራ ነው እኔ እዛ ቦታ ላይ ያሉ ሰዎችን ደጋግሜ ለማስታወስ የሚሞክር አሁን ላይ ያሉ ሰዎችን የሚደግፍ ሰዎችን ሁሉ እንትን ብለው ትውልድ ሁለት ዓመት ከትምህርት ቤት ሲሆን እዛ የደረሰውን ነገር ሁሉ ሰው ሳይረሳ በየተዋረዱ ሂሳቡ ራሱ ላይ እንደሚታሰብበትም እንዲያውቅ እንዳይረሳት የትም ቦታ ቢኖር እዚች አንድ ዱኒያ ላይ አንዲት ምድር ላይ ያለ ነው ሩቅ አደለም። እሱን ሁሉ ማሰብ ነው እና ግብፅም ሆነ ምናምን ጮቱን እንሰማለን። የኢትዮጵያን ድል አታስቆሙም። አታውቋትም። ኢትዮጵያን አታውቋትም። ድሉ ይቀጥል። አቶ የማነ በተያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡም ታይተዋል ተብሏል። መስከረም 24 ቀን 2018 ዓ ም ኢትዮጵያ ግብጽ በሱዳን የተከሰተውን ጎርፍ ከታላቁ የኢትዮጵያ ሕዳሴ ግድብ ጋር በማያያዝ ያቀረበችውን ውንጀላ መሰረተ ቢስ ስትል ውድቅ አድርጋለች። ኢትዮጵያ ግብጽ ከሰሞኑ በውሃና መስኖ ሚኒስቴሯ በኩል ባወጣችው መግለጫ፣ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር የተፈጠረ ነው የሚል ውንጀላም አቅርባ ነበር ብሏል። ክሱን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር ዛሬ መስከረም 24 ቀን 2018 ዓ.ም ባወጣው መግለጫ የግብፅን ሰሞንኛ ውንጀላ መሰረተ ቢስ እና ከእውነታው ጋር የሚጣረስ ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብ እና ከአባይ ወንዝ ጋር በተያያዘ የግብፅ ተቋማት የሚያወጣቸው መግለጫዎች ሀሰትና እና ዋና ማጠንጠኛቸው ሆኗል ወይም ሐሰትን ዋና ማጠንጠኛቸው አድርገው ነው ብሏል። የሚኒስቴሩ መግለጫ ይህ ለረጅም ጊዜ የቆየው የግብፅ አዝማሚያ የቅርብ ጊዜ መግለጫው ደግሞ ከሰሞኑ ሀገሪቱ በውሃና መስኖ ሚኒስቴሯ በኩል ያወጣችው በሐሰተኛና እና እርስ በእርሱ በሚቃረኑ መረጃዎች የተሞላ መግለጫ ነው ሲል ገልጦታል። ይህ የግብፅ ተንኮል አዘል መግለጫ እና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ ለማድረግ ፈቃደኛ በሆነ ማንኛውም ሰው ውድቅ ሊደረግ ይችላል ያለው መግለጫው፣ አሃዛዊ መረጃዎች ይህንኑ ያመላክታሉ ሲልም ጠቁሟል። በዚህም የሕዳሴ ግድቡ ከመገንባቱ በፊት የነበረውን የዓባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነፃፀር እውነታው የት እንዳለ በግልጽ ያሳያል ያለው የውሃና ኢነርጂ ሚኒስቴር መግለጫ ለአብነትም በሱዳን ለ93 ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመላክተው፣ ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ደግሞ ከ750 ሚሊዮን ሜትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበት ጊዜ አለ ብሏል። በአንጻሩ፣ ከሕዳሴ ግድብ ፕሮጀክቱ መጠናቀቅ በኋላ በነሐሴና መስከረም ወር የተለቀቀው አማካይ የቀን የውሃ መጠን በቅደም ተከተል 154.7 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ነው ሲል ጠቅሶ ቁጥሮቹ በራሳቸው እውነታውን ይናገራሉ ሲልም ጠቁሟል። በዚህም ግድቡ ተመጣጣኝ የውሃ ፍሰት እንዲኖር በማድረግ በሱዳንና በታችኛው ተፋሰስ ሀገራት የሚደርሰውን አማካይ ከፍተኛ የጎርፍ መጠን እና የሚያስከትለውን ጉዳት መቀነስ እንዳስቻለም ነው መግለጫው ያመላከተው። መግለጫው አያይዞም ግድቡ ባይኖር ኖሮ ባለፉት የክረምት ወራት በኢትዮጵያ ከፍተኛ ቦታዎች የጣለው ከባድ ዝናብ በሱዳንና ግብፅ በሰውና ንብረት ላይ ከፍተኛ ውድመት ሊያስከትል ይችል ነበር ያለው መግለጫው፤ ዓመቱን ሙሉ ቁጥጥር የተደረገበትን ፍሰት የሚያገኙ የታችኛው ተፋሰስ ሀገራት የሕዳሴው ግድብ ግንባታ ተጠቃሚዎች ናቸው ሲል አስታውቋል። እውነታው ይህ ሆኖ ሳለ የግብፅ ባለስልጣናት መለያ ምልክት እየሆነ የመጣው ሐሰተኛ አካሄድ ከሱዳን ባለስልጣናት በኩል ጉዳዩን አስመልክቶ ከወጡ ሰሞንኛ መግለጫዎች ጋር እንደሚቃረንም የሚኒስቴሩ መግለጫ አመላክቷል። ይሄ ነገር እኮ ሲመጣ ስንቶች ታስረው፣ ስንቶች ሀገር ጥለው እንትን ብለው ስንቶች ሞተው ስንቶች ብዙ ፍዳ አይተው የመጣ ድል እኮ ነው። ያ ድል እንደ ፋውንዴሽን መሰረቱ ተጥሎ ከዛ ደግሞ በትክክል የተባለው ነገር ውጤቱ እንዲመጣ ደግሞ የመመካከር ልምድን ከማምጣት ይልቅ መመካከርን የሚቃወም ሰልፍ ተዘጋጅቷል። ይሄ በታሪክ እንዳይረሳ፣ እንመካከር የሚለው ሰልፍ የሚቃወም ትውልድ አይተናል። ታሰርን፣ ተገረፍን፣ ምናልን ብሎ ሰልፍ የወጣ የነበረ ሁሉ እንመካከረ እስኪኑ ሐሳብ አምጡ እና ምናምን ገብተው እኮ እዛ ቦታ ላይ እኔ አንዱ የምናደረው መንግስትን አልሞገቱትም። ዱ ለይስሙላ ነው ያዘጋጀው ወይስ ለእውነት ነው የሚለውን ነገር እንዲለኩ የምንጠብቃቸው ሰዎች ጭራሽ ከዳር ሆነው አናምነውም፣ እንደውም የምክክር መደረግ የለበትም ብለው ሰልፍ ያደረጉና ምን ይላሉ ዛሬ የሽግግር መንግስት ተሸክመው ቢያሻግሯቸው የማያሻገሩ ቆመ ቀር እንደነዚ አይነት እኮ ክፉ የለም። እንደነዚ አይነት መጥፎ ሰው እኮ የለም። እስኪ እዩት፣ እዩዋቸውስ ምን አይነት ክፉ ቢሆን ምን አይነት አውሬ ቢሆን የሰውን ህይወት የሚቀሙ የሞተው አልበቃቸው ብሎ ሌላ ሞት የሚጠሩ የደረሰው መከራ ሁሉ አልበቃቸው ብሎ ሌላ መከራ የሚጠሩ በጣም የተረገሙና ዛሬ እንደው ማት ያወርድባቸው ወይ አይተዋቸውም እዛም የሚልቀሰከስም ካለ እንዛ የኢትዮጵያ ድል አይቆምም። እሱን ጠይቋቸው። ሌሎች ዓለማትን ከመጪዎቹ ሰባት የዓለም ሀያላን እና በአዲሱ አሰላለፍ ማለት ነው አንዷ ኢትዮጵያ ናት። እሱን ብቻ ጠቁመን ብዙ ከተነገረም ጥላት ሳይጠቀም እንትን ማለት ወዳጅ ሳይጠቀምበት ጥላት ሊጠቀምበት ስለሚችል ነው። እና ለመሳይ አድርሱልኝ፣ ለባንዳዎች አድርሱልኝ እያልኳቸው አንድ ሁለት ግጥሞች ነበሩ እነሱን ጋብዘን በዙ እንትንላለን እንጨርሳለን። ኤርትራ ወደ ሀገሯ ወይም ወደ ክፍለ ሀገሯ መመለስ አለበት። የግብፅ እጅ መቆረጥ አለበት በዘላቂነት የግብፅ እጅ መቆረጥ አለበት። ግብፅ በተለያየ ቦታ ሱዳን የምታተራምሰው፣ ሶማሊያን የምታበጣብጠው፣ ይሄ ሁሉ ሱዳን የሚረበሸው፣ ሱዳን የሚረበሸው፣ ኬንያ የሚረበሸው፣ ሶማሊያ የሚረበሸው፣ ሱዳን የሚረበሸው፣ ሁሉም የሚረበሹት ዓላማቸው ኢትዮጵያ ስለሆነች። ይህ እንገነጣጠላለን የሚለውን ደግሞ እንደነሱ ያው መንግስት አለማውራቱ ደስ ብሎኛል። እንደው ዝም ብሎ ያስጨርሳቸዋል። እሱም ጥሩ ነው፣ በደንብ ያስጨርሳቸው። እዛ ያለ ሰው ነው ምላሽ መስጠት ያለበት። ይህንን ለመሳይ ያልኳቸውን እስኪ ላሰማችሁና በዚሁ መጨረስ። እንጃ ግን አንተ ሰው ማነህ? ግን አንተ ሰው ማነህ

ዛሬ የማጣፍረው በምትሰራው በሚሰራው ነው። አባይም ሲገደም አሰብም ሲጠየቅ ለምንድን ነው ቅር አለ? የእርስ በርሱ ጥፋት ትውልድ ሲገደም ህዝብ ሲፈናቀል ለምንድን ነው ደስ አለ? ነፃነት ነጻነት እንምከር እንምከር ስትል አንተ ኖረ መድረኩ ሲዘጋጅ አንተ ግን ሰልፍ አደረግ ሰላምን ተቃውሞ

ከአንድ ወር በፊት የተጻፈ ነበረና፣ ምንም የሚቀየረው ነገር የለም። እውነታው ይህንን ነው የሚመስለው። ጥላቻ ጠዩን እንጂ ተጠዩና ይጎዳ መዳ ጥላቻ መጨረሻውን ነው። ቢሊ መሐመድ እውነት ነው፣ እናገኛለን እክነህ ብንማማር። ያው የምለው ቃል የእኔ ስለሆነ ነው። ጋሽ ዘሪሁን ሁላችሁም አብራችሁኛላችሁ ሁሉ የኢትዮጵያ ድል ይቀጥላል። ስለሚቀጥልም አትድከሙ። ብትገሉም ብትሞቱም ኪሳራው ለኢትዮጵያ ነው፣ ጠላቶቻችን በሁለቱም ስለሚያተርፉ እሱን አታድርጉት ነው እንጂ የሆነ ውጤት ምናምናም ትንሽ እንኳን ጥርጣሬ ቢኖር ኖሮ ዘመኑ ቢሆን ኖሮ ሁሉም ይመጣሉ፣ ሁሉም በግልጽ ይመጣሉ። ይኸው አልቋል ጊዜው። እነሱ በግልጽ ይመጣሉ። በስውር እናንተ እየጋለቡ እጃችሁን ደም ካቃቡና ከምትኖሩበት ማህበረሰብ ጋር ካጣሏችሁ በኋላ በቃ እየሳቁባችሁም ቢሆን ሊመጡ ስለሚችሉ ነገሮችን ተረድታችሁ ላለመክሰር ጥረት አድርጉ የሚል ነው እውነቱ አይቀየርም ካይሮም አለቀሰች ኤርትራም አዘነች ሻቢያ ጨነቃት ህወሓትም ደቀቀች ፋኖ ሸኔ መሳይ ሁሉም አለቀሱ በኢትዮጵያ ስኬት ሽንፈቱን ሲቀምሱ በቃ ሽንፈቱን ስለቀመሱ ነው እነሱ የሚሆኑ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ሰንበት። ኢትዮጵያ ታበጽህ እደዊሃ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ያ ከፈጣሪ ስለሆነ ነው። እኛም ድል ለማድረግና ጥላቶቻችንን ቀብረን ይህንን የክፎችን ዘመን አለፍነው ብለን የምንታረቅበትን ዘመን ያምጣልን። መልካም ጊዜ። ደህና አደሩ። አመሰግናለሁ።